ፍሪ ቦሌ መድህን አለም ጋር ተገኝቻለሁ። የምታዩት ኤድናሞል አደባባይ ነው። ከኤድና ሞል አደባባይ ደግሞ ዲማ ሆፕ ሪልስቴት እያስገነባ ያለው እጅግ በጣም ቅንጡና ለግጀሪ አፓርትመንት አለ። ከኤድናሞል አደባባይ በቅርብ ርቀት ማለት ነው። አለምነሽ ፕላዛ ቀጥሎ ታዲያ የንግድ ሱቆችና መኖሪያ ቤት አፓርትመንቶቹን በቦሌ መድህን አለም ኤድና ሞል ፊት ለፊት ወይም ደግሞ ቦሌ ሀይ ስኩል ጋር ከፈለጋችሁ ዲማ ሆፕ ሪል እስቴት ከካሬ ጀምሮ የንግድ ሱቆችንና መኖሪያ ቤት አፓርትመንቶችን ደግሞ ከባለ አንድ ምኝታ እስከ ባለ አራት ምኝታ እየሸጠ ይገኛል ማለት ነው። ከግራውንድ እስከ ስድስተኛ የምትፈልጓቸውን የካሬ አማራጮች ለኢንቨስትመንት በጣም ተመራጭ የሆኑ ሱቆችን እየሸጥን ነው የምንገኘው። መኖሪያ ቤት ደግሞ ከባለ አንድ ምኝታ እስከ ባለ አራት ምኝታ ድረስ በ25 ፐርሰንት ቅድመ ክፍያ አሊያ ደግሞ ሙሉ ስትከፍሉ እስከ 20% ቅናሽ አድርገን ለገስታውስና ለኑሮ ተመራጭ በሆነው በቦሌ ኤድናሞል እየሸጥ እንገኛለን። ከናንተ የሚጠብቀው ዋትስአፕ ላይ ኮንታክት አድርጋችሁን ሙሉ ፍሎር ፕላን እና ፕሮግረስ ሌብሉን ሼር እናደርግላችኋለን። ታዲያ የምትፈልጉትን የንግድ ሱቅና ለገስታውስ ወይም ደግሞ ለመኖሪያ ከፈለጋችሁ መኖሪያ ቤት አፓርትመንቶቹን ዛሬውኑ የግላችሁ ማድረግ ትችላላችሁ ማለት ነው። ለበለጠ መረጃ እታች ባለው ስልክ ብትደውሉልን ሙሉ መረጃ እንሰጣችኋለን። መልካም ጊዜ